መዳኘት የሚቻለው ለጥያቄው መልስ በመስጠት ነው። ለተጻፈው በመጻፍ ነው። ለተነገረው በመናገር ነው። በሚዲያ ለሚነገረው በሚዲያ በመመለስ ነው። በመጻሕፍት ለሚተረከው ሐሰተኛ ትርክ መጻሕፍትን መጻፍ ነው። ለዚህ ደግሞ ምሁራን አላጣንም፣ ጸሐፊዎች አላጣንም፣ ተናጋሪዎች አላጣንም። ቅንጅት ነው ያጣነው አቡነ ወጨጌ ዘመን መረ ጠርሙስ ወቦልካ ቤተ ብልጽግና ሃንፀ ላይ ለቤተ መንግሥት ደብሩ እንዘ መሰረቱ አብይ ወአባ ገዳ ጠፈኑ። ለምንድን ነው? ምክንያቱም ብቃት የላቸውም። ይህን እናገራለሁ፤ ብቃት የላቸውም። የክፋቱ ዘመን መጣ ገሰገሰ፣ ደጉ ሰው ተሽሮ አሪዎስ ነገሰ። አንዳችን ጳጳስ፣ አንዳችን ረዳት ሆነ። ለምን አንሾምም ብለው ደብዳቤ ይዘው የውሸት ደብዳቤ ጽፈው መጥተው የኢትዮጵያ ፖለቲካ ላይ የማይሆን ሀሳብ ሰጥተው ተሹመው የተላኩትን ጳጳስ አሳስረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በጠርሙስ ስልጣን እየሾመች ነው። ሰላም! የተከበራቸው ክቡራትና ክቡራን፣ የልብ አምላክ ሚዲያ ቤተሰቦች፣ በአለም ላይ ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት የዓለም ክፍል ሁሉ ይሁን። ዛሬ እንግዲህ ወደ እናንተ ይደርሳሉ ይሻሉናቸውን ያልናቸውን አዲስና ሰበር መረጃዎችን ይዘን መተናል። ሰሞኑ እንዴት ነበረ? አሪፍ ነው እንግዲህ። አንዳንዶች አዝነናል እጅግ ተበሳጅተን ነበረም፣ ግን መንፈስ ቅዱስ በፈቀደ እግዚአብሔር በፈቀደ የሚሆነው ሁኗል። ዛሬ ከምንመለከታቸው ቪዲዮዎች መካከል ብፁዓን አባቶችም እንዲሁም ሊቃውንተ ቤተ ክርስቲያን ስለ ጵጵስና እንዲሁም እጅግ እጅግ እጅግ አስቸኳይ መልእክት ለኦርቶዶክሳውያን ይድረስ የተባለ ከገዳማውያን አባቶች የተላለፈ መልእክት አለ። ይህንንም ወደ እናንተ የምናሳያቸው ነው የሚሆነው። ወደ መጀመሪያው ቪዲዮ ወስዳችሁ፣ የክፋቱ ዘመን መጣ ገሰገሰ፣ ደጉ ሰው ተሽሮ አሪዎስ ነገሰ። አባ ሲወሊዎስ ወጨጌ ዘመን በረጠርሙስ ወወልካ የተባለላቸው ብፁ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅና የመንበረ ፓትርያርክ አባል ናቸው። በ2017 ዓመተ ምሕረት እንግዲህ መረጃን ከማስረጃ የዘንላችሁ መጥተናል። እንግዲህ ይህን የምትመለከቱት ምስል ብፁ አቡነ ሳዊሮስ እንግዲህ የነፍስ አባት ናቸው መሰለኝ ከኋላ የሚስቁም እህት አሉ ይታያሉ። በጠርሙሱ የባርኩን ይላል ማለት ነው። እንግዲህ ከፊት ለፊታቸው እሳቸው እየቆረሱት ያለው የቦምቦሊኖ ቅርጽ ያለው ማዕድና ፊትለፊታቸው ያለው በሺዎች የሚቆጠር ብላክ ሌብል ቀርቧል ማለት ነው። እሳቸው አይናቸው ያለ እንግዲህ እንደምትመለከቱት ፎቶ ላይ እጅግ ግርም የሚል ነው። በዚህ ልክ ነው እንግዲህ ጵጵስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስልጣን እያስረከበች ያለችው። በብልጽግናው መንግስት በኩሎች መጠጥ ለሚወዳደሩና ለመጠጥ ያደሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምቀኛ የሆኑ ምዕመናንን ያሳደዱ፣ ምዕመናንን የገደሉ አባት መንበር ላይ ተቀምጠዋል። እንግዲህ ቤተክርስቲያን ምን እንደሚውጣት አላውቅም። ይህንን በዚህ እናልፈውና አባቶች ቀድመው ተናግረዋል። ብዙ አባቶች እያሳደዱ እንደሆነ ጌታችን አምላካችን ኢየሱስ ክርስቶስ መጥቶ በለተቀኑ ይችን ሀገር ይችን መከራ ያየች ሀገር፣ ብፁዓን አባቶች ብፁዓን ወንድሞች እህቶች መሥዋዕት የሆኑባት ሀገር እያለች አፈቀላጤዎች ኦርቶዶክስ ተዋህዶን ቤተ ክርስቲያን አላገጡባት ሲሉ የተናገሩት ንግግር ነበረ። ላሰማችሁ። እስኪ ማንም እንዲህ አፉን እንደከፈተብን የቀለደብንማ አንቀርም። መድኃኔ ዓለምማ ይምጣ ይምጣ። ምላሳሞች ተደራጅተው ጉድ ሲሰሩን መድኃኔ ዓለምማ ይምጣ። በተስፋ እንኖራለን። የመምህራንን ባህ ሳይታበስ ድሮስ ምን ሰላም አለ፣ እየተጎላደፈን ቢሆን ምላሳቸው ወልድ ዋሂድ በተዋህዶ ከበረ ብለው ያስተምሩ የነበሩ መምህራን ናፈቁን። ማን መድረክ ይሰጣቸዋል? ይህን ንግግር አባቶቻችን ቀድመው ተናግረው ነበር። ቅድሚያ አፈቀላጤው፣ ቅድሚያ ደግሞ አፍ ያለው፣ ቅድሚያ ደግሞ ከመንግሥት ጋር ንክኪ ያለው ለስልጣን የሮጡ ብዙ ወንድሞችና ብዙ እህቶች ህይወት ሲያቸው ያለፍበት በወለጋ ምድር በተለያዩ አካባቢዎች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳጠቃላይ በዓለም ደረጃ ታጎጆ ቤተክርስቲያን ማቅ የለበሰችበት ለስልጣን የተሯሯጡበት ዘመን ተሽሮ ምን ሆነ? አሁን ላይ እንደዚያ ያደረጉ እህቶች ወንድሞች ህይወታቸው እንዳለፈ ደማቸው ሳይደርቅ ብፁዋን የተባሉ አባቶች ተሾሙበት ማለት ይሄንን ነው እንግዲህ። እኒህ አባቶች የተናገሩት ነገር ግን ብፁ አቡነ ጴጥሮስ በዛ ዘመን ብፁ አቡነ ሳዊሮስ 16 ድምፅ እንዳገኙ ተናግረው ነበር። ነገር ግን ችሎታ የላቸውም አደለም። መንበረ ፓትርያርክ ጽፈት ቤት ኃላፊ ሆነው ሊመሩት የተሰጣቸውን ሀገረ ስብከት እንኳን በስነስርዓት ያስተናገዱ ሰዎች አባት አልነበሩም። ችሎታ የላቸውም። የመብራት አቅም የላቸውም። እንዲህ የሰው ልጅ እኮ አይችልም ከተባለ አይችልም ነው በቃ፣ ችሎታውን በይፋ ማሳየት ነው እንደ ብፁነታቸው ብፁ አቡነ አብርሃም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ስቅጥጥ አድርገው ይዘው ችሎታቸውን በይፋ ማሳየት ነው። አልቻሉም። መነጋገር፣ ንግግር አይችሉም። የሚነጋገሩበትን ከሀገራችን መሪ ጋር ያነጋገሩት ንግግር አለ በዛ ዘመን ይዋለው ማሳያቸው ነው የሚሆነው። አነጋገር አይችሉም። ኩልትፍትፍ ነው የሚሉት፣ በዛ ደግሞ ጠርሙስ ይዘው የሚዞሩ ናቸው። እንዲያ ሲል ደግሞ ጫካ የሚገቡ ናቸው። ስለዚህ በዚህ የተነሳ የተናገሩት ንግግር አለ። እሱን ላሰማቸው እስኪ። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምፅ እኮ አግኝተዋል። ዋና ስራ አስኪያጅነት ለምንድን ነው አቡነ ሳዊሮስ ይወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለው ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ አስራ ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው የሚሰውየን ቤተ ክርስቲያንም ቢይዙ እነዚህ ሰዎች፣ ከዚያው ቀጥሎ ገንዘብ ቀጥረን ትንብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ አገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ፣ ቁልቢ ቤተክርስቲያን ኦሮሞ ስለሆነ ይሁን፣ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይህ የጋፈፋ እንዲ፣ ይህን ቃል ልጠቀም ይቅርታ አድርጊልኝና፣ ይሄ በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ይህን ነው የተናገሩት። ይህን በተናገሩ ዕለት እንግዲህ አብዛኞች ዘረኝነት ያደረበት ጳጳስ እያሉ ብፁ አቡነ ጴጥሮስን በተለያየ ወንጀል ወነጀሉ። የሀገሪቱ ጠቅላይ ሚኒስተር ሳይቀር ከሀገር እንዳይገቡ አደረጋቸው። ከስራ እንዲበረሩ አደረጋቸው። በመጡበት አውሮፕላን ሀገር ውስጥ እንዳያርፉ በመጡበት ተመልሰው እንዲሄዱ አደረጋቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አዘኑ። ይህ በዚህ ተሸፋፈነ። ቀን መድረስ አይቀረውም። ቀን ደረሰ። ዛሬ የተሰራው ደግሞ ብፁ አቡነ ሳዊሮስ የአሁኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋና ስራ አስኪያጅ የተባሉት ማለት ነው። ቅኔ ተቀኝቶላቸዋል። ቅኔው ምን ይላል? መጀመሪያ ላሰማችሁ እስኪ። ለገላን ጉዳ ወሃቡ በረከተ ሳዊሮስ፣ ጉዳ ገመዳ ጸሎት ወተፋቅሮ ገመዳ፣ ቤተ ብልጽግና ተሃንጸ ላይ ለቤተ መንግስት ደብሩ እንዘ መሰረቱ አብይ ወአባ ገዳ ጠፈኑ። እንግዲህ ቅኔውን ሰምታችሁታል። የብልጽግና መሪው የብልጽግና ቤቱ መስራቹ አብይ ሀመር ነው። እያስተዳድራት ያለ ደግሞ ገዳ፣ የገዳ አባቶች ናቸው። መሪውን የያዘው አብይ ነው። መስራቹ አብይ ነው። በዚያ ላይ ደግሞ አባቶች ደግሞ እርቅ የሚያደርጉት ፍትህ የሚያወሩት ደግሞ የገዳ አባቶች ናቸው ይላል። ከኋላው ደግሞ ምንድነው የሚል የአባ ሳዊሮስ በረከት ለሀገራችን ኢትዮጵያ ብሎን በእኛ ላይ ይሁን፣ የሳዊ ሮስ በረከት በእኛ ላይ ይሁን። የትኛው በረከት ነው? የመጠጫው በረከት ነው? የገንዘቡ በረከት ነው? የትኛው በረከት ነው ለእኛ ለኢትዮጵያ ሕዝብ የሚጠቅማቸው? ፖለቲካው ነው? ዘረኝነቱ ነው? ጫካ መግባቱ ነው? ሰው ማሳደድ ነው? የትኛው ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን? የአባ ሳዊሮስ በረከታ ሳዊሮስ አለ እንደቀኝ የተቀኝ ይሄ አሸርጋጅ ነው። ስለ አብይ አህመድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዘመን የደረሰባት ስቃይ በዚህ ዓለም ደርሶባት አያውቅም። ምዕመናን የተረሸኑበት፣ የቆሎ ተማሪ የተሰደዱበት፣ በድሮን የተመለቱበት፣ በመከላከያ ሰራዊት ህይወታቸው ያለፈበት ይሄ የሚረሳ አይደለም። ሰማዕታት የሆኑበት ነው። ይሄኛ ግልጽ ግልፁን እንናገራለን እና ይሄ አሸርጋጆች ናቸው። ነገር ግን ብፁዓን አባቶች ሲሾሙ ከመንፈስ ቅዱስ ተልኮ ሱባኤ ተገብቶ አብዛኞች ደግሞ አንሾምም እያሉ ጫካ እየገቡ በስንት መከራ ነው የሚሾሙት። ነገር ግን አጭበርባሪዎች ደግሞ ቀድሞውንም ነበሩ። እነዚህ አጭበርባሪዎች ሀሰተኛ ጳጳሳት በተለያዩ ሀገር እንደነበሩ ይናገራል። ዲያቆን ሄኖክ ኃይሌ እንዲህ ሲል ያስረዳል። ወደ ኢትዮጵያ ሄደን አንዳችን ጳጳስ አንዳችን ረዳት ሆነን ለምን አንሾምም ብለው ደብዳቤ ይዘው የውሸት ደብዳቤ ጽፈው መጥተው የኢትዮጵያ ፖለቲካ ላይ የማይሆን ሀሳብ ሰጥተው ተሹመው የተላኩትን ጳጳስ አሳስረው መጨረሻ ላይ ሁለቱ ተጣሉ። ሲጣሉ አንደኛው ግብጽ ሄዶ ሚናስ የተባለው ሰው የውሸት ጳጳሱ ነው ኢትዮጵያ ላይ ቁጭ ብሏል ብሎ ከሰሰ። ከዛ ነገሩ ሲጣራ እውነተኛ የተሾሙት ጳጳስ ታስረዋል እና በዚህ የእስክንድሪያ ቤተ ክርስቲያን አዘነች። ከታሰሩበት ሊፈቱ ሲፈለጉ ሞተዋል። አቡነ ጴጥሮስ ይባላሉ። ሞተዋል እና መሞታቸው ሲታወቅ የእስክንድሪያ ቤተክርስቲያን በፍጹም ወደ ኢትዮጵያ ጳጳስ አልልክም ብላ ለ71 ዓመታት ኢትዮጵያ ቤተክርስቲያን ጳጳሳት አታ ቆይታለች ማለት ነው። ይሄ እንግዲህ በአጭበርባሪ ጳጳሳት የመጣ ነው። ከሁሉ በጣም ትንሽ ሰፋ ያለው ማጭበርበር ደግሞ ቤርሙዴዝ የሚባል ፖርቹጋላዊ ሰው ያደረገው ነገር ነው። በአጼ ልብነ ድንግል ዘመን ነው ወደ ኢትዮጵያ የመጣው ሰውየው ጸጉር አስተካካይ ነው ሆኖ የመጣው ለፖርቹጋሎች ማለት ነው። ከዛ ሲቆይ ሲያየው የግብጽ ጳጳስ ያለውን ክብር በዛን ዘመን የነበሩት አቡነ ማርቆስ የሚባሉ አባት ናቸው። የሚሰጣቸውን ቦታ ያላቸውን ጸጋ ክብር ሲያይ እዚህ ሀገርማ ጳጳስ ነው መኮን ያለበት ብሎ አሰበ። ከዛ ወደ ሀገሩ ሄደ። ወደ ሀገሩ ሄደ። ሮም ደርሼ ደርሼ መጣሁ ነው የሚለው። ሮም ደርሶ ሲመጣ አቡነ ማርቆስ ሞተው ነው የጠበቁት፣ ጳጳሱ ማለት ነው። እና ይህ ላይ ሰው ምን አለ? ጳጳሱ እኔ ስሞት ጳጳሱ ና ኢትዮጵያን ምራ ብለው ተናዘውልኛል። አሁን ደግሞ ሮሜጄ የስክንድሪያም የኢትዮጵያን ፓትሪያርክ ሁን ተብዬ ተሹሜን የመጣሁት አለ። በጣም የሚገርም ነው። ሰሚ ያገኘ በሚገርም ሁኔታ ትንሽ ተከታይ አግኝቶ ነበር። በኋላ ላይ ግን አጼ ገላውዲዮስ ችግር የለውም እዚህ ያሉ ፖርቹጋሎች ላይ ጳጳስ መሆን ትችላለ፣ ኢትዮጵያ ቤተክርስቲያን ላይ ግን አትችልም አሉት። ከዛ ጳጳስ አቡነ ዮሳ በሚባሉ ተሾመው ከግብጽ ሲመጡ የሱ ሀሳብ ከሸፈበት። ግን የሚገርመው ቤርሙዴዝ የእስክንድሪያ ፓትሪያርክ ተብሎ ለረጅም ዓመት ተጠርቷል። ሊዝበን የሚባል ሀገር ነው አሁን ቀብሮ ያለው እና መቃብሩ ላይ የእስክንድሪያ ፓትሪያርክ የሚል ጽሁፋል እና በጣም የሚገርመው መጽሐፍም ጽፏል፣ ራሱ የፕትርክና ዘመኔ ብሎ በዚህ ልክ ነው እንግዲህ አስተኛ ጳጳሶች በኢትዮጵያ ከመጡ ቀደም ብለው እንደመጡ የዚህን ታሪክ የሚያነቡ እንግዲህ የፕትርክና ታሪክ ብለው ከጻፉት ምንም አይነት ሊስትሮ የነበረ በዛ ላይ ደግሞ ከጊዜያት በኋላ ደግሞ የፀጉር አስተካካይ የነበረ ለዛ ክብሩን ሲያዩ የጵጵስና ክብር ኢትዮጵያ ላይ እጅግ ተወዳጅ ነው፣ ሰው ያከብራሉ። ስለዚህን ክብር ለእኔ ያስፈልገኛል በማለት እንደዚህ አይነት አጭበርባሪዎች የነበሩበት ዘመን ነበር ማለት ነው፣ በኢትዮጵያ ውስጥ እንኳና። ታዲያ ይህ በዚህ እንደቀጠለ ለኢትዮጵያውያን እጅግ አስፈሪ መልክት ተልቋል። ይህ አስፈሪ መልእክት ከገዳማውያን የመጣ መልእክት ነው። ሁለት አይነት መልእክቶች አሉት። የመጀመሪያው ደስታ አለው፣ ሁለተኛው ደግሞ እጅግ ጸያፍ የሰው ልጅ የሰው ልጅ የማይቀብርበት ዘመን ይመጣል ተብሎ ተነግሯል። ይህንን ላሰማችሁ ትንቢቱ ሁለት ነው። አንዱ መከራ ነው፣ አንዱ ደስታ ነው። ግን ሁለቱም አይቀሩም። ሁለቱም ደሞ ሁሉም ሁሉን ብለን አንደሰትም ነበር እኛ በተለይ መከራውን አንፈልገው እንዲቀር ግን እንዲቀር ግን አቅም የለን። መጀመሪያ ትልቅ ወጭታ ይላካል እና አሁን ወደ ክርስቶስ ያልተመለሰ በጣም በደል ያበዛ ማንም ዶክተር ማንም ስፔሻል ማያድ ነው ወጭታ ነው መጨረሻው ነው ነገር አያወሩም ይለና በቀን ሶስት አይነት አቀባብር እስኪቀበር ነው። እንግዳማ ተገባው ፍልን ከልጅ ጠዋት የሞቱ ብፁዓን ናቸው። ቀባሪ ያገኛሉ ቤተ ክርስቲያን

ብዙ በደሎች አሉ። አሁን የሚከውነው ሞት ነው። በቃ መዘጋጀት አለ ለሞት ሰው ግን ለጽድቅ ብቻ አይደለም ሌላ ሞት የሚዘጋጅ ምን አገባን እኛ፣ ለጽድቅ ይዘጋጅ ለኃጢያት ይዘጋጅ አንልም። ሞት ግን ለጽድቅ ለኩነኔ፣ አማካዩ እሱ ነው። ስት ሞት የት ነው? ማን ነው የፈጠረኝ? አሁን እያረኩ ነው። አልሞቱም ወይ እውነት አልሞቱም ወይ ማለት አለበት። መዐቱ ሳያልፍ ሳልፍ ያቺ ደህና ቀን አትመጣም። ግን ደርሷል። በዚህ ልክ ነው እንግዲህ መልዕክቱ የተላከልን እንግዲህ እግዚአብሔር ከዚህ ሁሉ ፈተና ይሰውረን ነው ማንለው። መዘጋጀት ያስፈልጋል። ብዙ ፈተና እየመጣ ነው። ፈተናው ደግሞ ከአሁኑ ጀምሯል፤ የምታዩት ነው። የነዚህ ንጹሃን እህቶች ወንድሞች ደም ትጣራለች፣ ከእግዚአብሔር ደጅ ትደርሳለች። ይህን ይህን ያየ ታዲያ እግዚአብሔርስ እንዴት ዝም የሚላልም የሚለውም እንግዲህ እጅግ ልብ የሚሰበር ነው የሚሆነው በእያንዳንዳችን ወደ ቤተክርስቲያን በመቅረብ ወደ እግዚአብሔር ቤት መቅረብ ያስፈልገናል ከታዲያ ከዚህ ከሹመቱ ጋራም በተያያዘም ብዙዋን ያዘኑበት ሁኔታ ነው ያለው ብፁዕ አቡነ ናትናኤል ደግሞ አስደንጋጭ መልእክት ተናግረዋል በዚህ ደግሞ የሚያሰራን ጠፍቷል ሲሉ የተናገሩት ንግግር አለ ላሰማችሁ እስኪ ይህን መድኘት የሚቻለው ለጥያቄው መልስ በመስጠት ነው ለተጻፈው በመጻፍ ነው ለተነገረው በመናገር ነው በሚዲያ ለሚነገረው በሚዲያ በመመለስ ነው። በመጻሕፍት ለሚተረከው ሀሰተኛ ትርክ መጻሕፍትን መጻፍ ነው። ለዚህ ደግሞ ምሁራን አላጣንም፣ ፀሐፊዎች አላጣንም፣ ተናጋሪዎች አላጣንም። ቅንጅት ነው ያጣነው፣ መስራት አልቻልንም። እንግዲህ በዚህ ልክ ነው የተነጋገሩት ንግግር የሚሰራልን ሳይሆን የሚያሰራን አተናል መቀናጀት ያስፈልጋል። በአፋቸው ለሚናገሩት ለአፈቀላጤዎች አፈቀላጤ ያስፈልጋል፣ ለሚጽፉትም መጻፍ ያስፈልጋል ሲሉ የተነጋገሩት ንግግር ነው። እንደዚህ አይነት አባቶች፣ ብፁዓን አባቶች ባሉበት ሀገር አሁን ደግሞ አፈቀላጤዎች እየተሾሙ እጅግ አስደንጋጭ ነው የሆነው የዘንድረው የጵጵስና ሹመት። ታዲያ ከዚህ ጋር ተያይዞ ብፁ አቡነ ሳዊሮስ ከጠቅላይ ሚኒስትሩ ጋራ በነበራቸው ቆይታ ብዙ አባቶች የተሳሳቱበት ቤተ ክርስቲያን ያዘነችበት ጊዜ የተነጋገሩት ንግግር ይህ ነበረ። ክህነት ማንም ሆነ ማን ከተሾመ አንድ ሊቀ ጳጳስ አንድ ዲያቆን ከሾመ ሌላ በትራድቅ መሾም አይችልም። አባሳሩ ስጥያቄ ልጠይቅ ውስጥ ሹመት ነው እንዴ እናንተ ግብ ሹመት ለምንድን ነው የሚሆነው? ክቡርነትዎ ያው ትንሽ ወደኛ ጫና እንደፈጠሩብን ነው እየተሰማን ያለ ነው በጎደላ ዓለም ውስጥ የሞላ ነገር ለምን እንጠብቃለን? እኛ አሁን የገባን እየተረዳን ያለ ነው። ያው ክቡርነቶ ያው ትንሽ ወደኛ ጫና እንደፈጠሩብን ነው እየተሰማን ያለ ነው። ምክንያቱም ያው ክህነት አይደገምም፣ አይለወጥም። አንዴ ነው የምሾመው፣ ሁለት አይሾም። ሁለት ጊዜ ሹመት የለም። ከማይደገሙት ምስጢራት አንዱ ክህነት ነው። ክህነት ማንም ሆነ ማን ከተሾመ አንድ ሊቀ ጳጳስ አንድ ዲያቆን ከሾመ ሌላ ፓትርያርክ መሾም አይችልም እና ከተከናወነ፣ ሁለት ጊዜ ሹመት የለም እና እንደዚህ መሆን አልነበረበትም የሚል ነገር ሀሳብ ነው ሁላችንም ውስጥ ያለው አሁን ትንሽ በጣም አስቸጋሪ ነው። እኛም እሺ ብንል በየአቅጣጫው ሁሉም በየዞኑ በየምኑ ራሱን በራሱ ይሄዳል። አሁን ወለጋ ያለውም በወለጋ ራሱን ችሎ ሊኖር ይችላል። ሌላ አካባቢ ያለውም በራሱ ራሱን አደራጅቶ ሊኖር ይችላል። ለዚህ ማረግ የሚበቁ ሰዎች ሊኖሩ ይችላሉ። ዜሮ ነው አይችሉም ያለም ሰው የለም። ግን በጋራ የተቀበላቸው ሲኖዶስ በጋራ ይና ተወያይተን ከነሱም ውስጥ ለዚህ ጉዳይ የሚበቃ ሰው ካለ እንሹም ከነሱ ውጭ ደግሞ እናንተ የዘነጋችኋቸው ሰዎች ካሉ እኒ ከዚህ ቀደም እኮ መቶ ሰው ለመቶ ሰው ቀርቦ ተመርጦ አይደለም ወይ የሚደረገው? ኦሮሞ ይሾም፣ እሺ። በቋንቋ ይሰበክ፣ እሺ። ግን የምንሾመው ኦሮሞ ደግሞ ህዝቡን የሚያገለግል መሆኑን ተወያይተን እናድርግ ማለት ምንም ክፋት አላይም። እነዚያም ሰዎች ቅድም በደንብ በምሳሌ እንደተገለጸው እኔ ሹመት አይመስለኝም፣ ኃላፊነት ነው። ለተጨማይ ስራም የምትወስድ ኃላፊነቱን ለተጨማሪ ጉዳት ለተጨማሪ ሳክሪፊኬሽን ነው። በዚህ ልክ ነው እንግዲህ ብፁዕ አቡነ ሳዊሮስ ለአሁን ስልጣን ሲሯሯጡበት የነበረ ወቅት በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አልመራም ብለው ሩጫቸውን ወደ መንግስት አደረጉ። መንግስትም እሳቸውን አይችሉም ያለው ማን ነው የሚል የለም ብለው ሲናገሩ ያለኛማ አቡነ ጴጥሮስ ብፁ አቡነ ጴጥሮስ ነው ተብለው ተናገሩ። በዚህ ምክንያት ወደ ሀገር ውስጥ እንዳይገቡ ያደረጉበት ምክንያት አንዱ ይህ ነው። አይችልም መምራት አይችልም መነጋገር አይችልም ችሎት የላቸውም ብሎ መጀመሪያ ላይ ብፁ አቡነ ጴጥሮስ የተነጋገሩት ንግግር ቀጥታ ለጠቅላዩ ነው የተሰጣቸው። ጠቅላዩም እንግዲህ ለማስታረቅ ሞክረው ነበረ። በዚያ ላይ የተፈጠረውን ነገር አይታቸዋል። የኦሮሚያ ሲኖዶስ መቋቋም አለበት። በስሙ ምንድን ነው የተደረገ? በኦሮሚያ ክልል የሚንቀሳቀሱ ምዕመናትና ምዕመናን መማር ያለባቸው በኦሮሚያ ነው፣ አማርኛ አይሰሙም፣ ግዕዝ አይሰሙም። ስለዚህ መሆን ያለበት ምንድን ነው፣ በኦሮሞኛ የሚያስተምር ኦሮሞኛ ሲኖዶስ መኖር አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በበኩሉ አምናለች፣ ፓትሪያርኮች አያስፈልጉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ፓትሪያርክ አንድ ሲኖዶስ ነው ያላት። ነገር ግን ኦሮሞኛ የሚችሉ አበጥረው የሚናገሩ የዚሁ አገር ተወላጅ የሆኑ ጳጳሶች አሉ። እነሱ ይመደቡ ሲባሉ እሱም አይሆንም፣ ከሆነም እኛንን መሆን ያለብን ለዚሁም ፓትሪያርክ የሚባል ስልጣን ያስፈልገናል ሹመት ያስፈልገናል ብለውና አቡነ ሳዊሮስ ያመፅ ያነሱበት ሰዓት ያ ሰዓት ነበረ። ያ ሰዓት እሳቸውም እንደፎከሩም አልቀሩም ያተመኙትን አግኝተዋል ማለት ነው። መፎከር ጀግና ነኝ ማለት እንደዚህ ነው። ያሰብከውን ነገር በጉልበትም ሆነ በገንዘብ ተሯሩጠው ደርሰውበታል ማለት ነው። እንግዲህ ደግሞ የብፁነታቸው እድሜም እየገፋ ነው። የእሳቸውን ስልጣን ለመያዝ ጸሎት ማድረግ ነው። እንግዲህ እግዚአብሔር እንዲሸኝላቸው የእሳቸውን በዘው ለመረከብ ጸሎት ማድረግ ነው የሚጠበቅባቸውና አቡነ ሳዊሮስ በዚያ ገፋ አድርገው ጊዜና ማድረግን ያለባቸው በእውነቱ ኦርቶዶክስ መንቃት አለባት። በአሁኑ ሰዓት እጅግ ልንበላ ነው። በሊዎች ገብተዋል፣ ተኩላዎች ገብተዋል፣ በኦርቶዶክስ ስም ገብተዋል። አሁን እንደ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስልጣን ያስፈልግ ነበር። እውነት ማሰብ አለኝ። መስቀል እንደዚህ አድርጌ የክርስቶስን ፍቅር እዤ ይከተላለሁ የሚሉ አባቶች እንደዚህ ያደርጉ ነበረ። ነገር ግን ይሄ አይደለም እንዳያችሁት ነው በጠርሙስ የተከበበ ነው። እንግዲህ እንዳያችሁት ነው፣ ምንም ማድረግ አይቻልም መፍረድም። እኛ ብንናገርም ብንጮህም መጮህ ብቻ ነው የሆነብን። እንግዲህ ዙፋኑ ላይ ተቀምጠዋል። ኢትዮጵያ እንግዲህ መጽናኛውን ይስጥሽ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናትና ምዕመናን ግን እንደዚህ አይነት አባቶች ሲመጡ አሁንም ጠንከር ብሎ መዋጋት ያስፈልጋል። ተዋህዶ ሃይማኖት መቀልበስ የለባትም አሁንም ሀገራችን ኢትዮጵያን ሰላም ያርግልን። የተናገርነው ስህተትና የቃል ወለምታ ካለም እግዚአብሔር ያስተካክልልን እናንተንም ይቅርታ እንላለን። በያላችሁበት የዓለም ክፍል ሁሉ ኢትዮጵያን ሀገራችን ሰላም አድርጎ ዳራኑን ሰዓት መሐሯን ወይን አድርጎ ይጠብቅልን። ሀሳብ አስተያየት፣ ይህን ብሰራ ይህንን ብታደርግ የምትሉ ካላችሁ ኮሜንት ላይ ጋይድ አድርጎኝ። ቴሌግራምም ፌስቡክም ቻናሉ አለው በዛ ማናገር ትችላላችሁ። እኛ ያለ እናንተ ምንም ነንና፣ ለዛሬው የሰራንላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮና መልእክት እስከምንገናኝ ድረስ መልካም ጊዜን ተመኘን።